ቲክቶክ ሊዘጋ ነው። ወሬውን የሰሙት ሁሉ ደንግተዋል። ተዘጋ ማለት ባጭሩ ስክሮል እያረጉ ማየት፣ ላይቭ መግባትም ሆነ ጊፍት መሰብሰብ የለም እንደማለት ነው። ላልሰሙት እንዲደርስ ቪዲዮን ላይክ እና ሼር ማድረግ አትርሱ። ነገሩ እንዲህ ነው። አሜሪካ ቻይና ቲክቶክን የማትሸጥልኝ ከሆነ ከነአካቴው ዘጋዋለሁ ስትል ከርማለች። ቻይናም ለማንም እንደማሸጠው በግልጽ አሳውቃ ቲክቶክ ሊዘጋ ቀን ተቆርጦለት ሲጠበቅ ቆይቷል። በዚህ መሃል ስምምነት ላይ ለመድረስ ቃፍ እንደደረሱ ተሰማ። የሁለቱ ሀገራት መሪዎች ትራምፕ እና ዢ ጂንፒንግ በአካል ሲገናኙ የቲክቶክ ሽያጭ መቋጫ እንደሚያገኝ ተነግሮ ነበር። እናም ተገናኙ። ሆኖም የአሜሪካ መንግስት ከቻይናው የቲክቶክ ባለቤት ባይት ዳንስ ጋር ሽያጩን ሊያጠናቅቅ አልቻለም። ስምምነቱም ሳይፈርም ቀርቷል። ይህ ማለት ቲክቶክ ሊዘጋ የተቆረጠው ቀነ ቀጠሮ መልሶ መቁጠር ጀምረዋል ማለት ነው። እዚህ ጋር ቆም ብለን እንጠይቅ። የቲክቶክ ባለቤት ማን ይሁን የሚለው እንዴት አሳሳቢ ነገር ሆነ? ሲጀመር አሜሪካ ለምን ቲክቶክን መግዛት ፈለገች? ቻይናስ አልሸጥም ብላ የሙጥኝ ያለችው ለምንድን ነው? ቲክቶክ ለአሜሪካ ሊሸጥ ጫፍ ደርሶ ያልሸጠበት ምክንያት ምንድን ነው? ገንዘብ ነው? ፖለቲካ? ወይስ ሌላ? እኛ የምናየው ቲክቶክ አሜሪካኖች ከሚያዩት ቻይና ላይ ከሚታየው የተለየ የሆነው ለምንድን ነው? ይዘጋል የተባለው ቲክቶክ የት ያለው ነው? ሙሉ ምላሽ ይዘናል። አብራችሁን ቆዩ። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኤዥያ ጉብኝት ባደረጉበት ጊዜ ከቻይናው አቻቸው ዢ ጂንፒንግ ጋር ያደረጉት የንግድ ድርድር በጉጉት ሲጠበቅ ነበር። መሪዎቹ ሊደራደሩባቸው ከታሰቡት ጉዳዮች መካከል የብዙዎቹን ትኩረት የሳበው የቲክቶክ ሽያጭ ስምምነት ነበር። ከመሪዎቹ መገናኘት ቀደም ብሎ ዓለም አቀፍ ሚዲያዎችና የአሜሪካ መንግሥት ባለሥልጣናት የቲክቶክ ሽያጭ ስምምነት ያለቀለቅ ጉዳይ እንደሆነ አድርገው ሲገልጹ ቆይተዋል። ነገር ግን መሪዎቹ ሳውስ ኮሪያ ላይ በአካል ተገናኝተው ካደረጉት ድርድር በኋላ የሽያጭ ስምምነት ሳይካሄድ ቀርቷል። ይህ ማለት ቻይና ቲክቶክን ለአሜሪካ ባለሀብቶች አሳልፈ የማሰጥ ከሆነ ጊፍተር በመባል የሚታወቁት አብዛኞቹ የዚህ ማህበራዊ ሚዲያ ጠቃሚዎች በሚገኙባት አሜሪካ ቲክቶክን ሙሉ በሙሉ ለማገድ የተያዘው እቅድ አሁንም ይቀጥላል እንደማለት ነው። የቲክቶክ ሽያጭ ለምን እንደከሸፈ እንመልከት። የአሜሪካ ትሬጀሪ ዋና ፀሐፊ የሆኑ ስኮት ቤሰንት ስምምነቱ ተፈጽሟል ብለው ቃል ከገቡ በኋላ ትራምፕ እና ዢ ጂንፒንግ ሳይፈራረሙ የቀሩበት ዋናው ምክንያት ቻይና ከታሪፍ ጋር የተያያዙ ሌሎች ትልልቅ የንግድ ስምምነቶችን ብትቀበልም የቴክኖሎጂውን ባለቤትነት ለመልቀቅ ፈቃደኛ አለመሆኗ ነው። ይህ ሽያጭ ባለመፈረሙ ምክንያት የቲክቶክን ዕጣ ፋንታ የሚወስነው የእገዳ አዋጅ አሁንም በሙሉ ኃይል ተግባራዊ ሊሆን ይችላል። ቲክቶክ ለአሜሪካ ባለቤትነት ካልተላለፈ በማንኛውም ጊዜ ከአሜሪካ አፕ ስቶሮች ሊወጣ ይችላል። የአሜሪካ መንግስት የትኛውንም ዋጋ ከፍሎ ይህንን መተግበሪያ መግዛት የፈለገበትን ምክንያት የሚመሩት ሁለት ወሳኝ ነጥቦች ናቸው። የመጀመሪያው የብሔራዊ ደህንነት ስጋት ነው። አሜሪካ የምትሰጋው ቻይና የብሔራዊ መረጃ ሕግን ተጠቅማ የአሜሪካንን ዜጎች ግላዊ መረጃ እንድትሰበስብ የቲክቶክ ባለቤት የሆነውን ባይትዳንስ የተባለውን ኩባንያ ማስገደር ትችላለች የሚል ነው። ስለዚህም ዋነኛ ግባ የአሜሪካንን ዳታ ከቤጂን ቁጥጥር ውጪ ማድረግ ሆኖ ይወሰዳል። በሁለተኛነት የምናገኘው የአልጎሪዝም ተጽዕኖ ወይንም ዘ ማሽን ሲሉ የሚጠርጡን ጉዳይ ነው። FBI ጨምሮ የአሜሪካ ባለስልጣናት ቻይና የቲክቶክን አልጎሪዝም በመጠቀም በዓለም ዙሪያ ባሉ ተጠቃሚዎች ላይ በፖለቲካ እና በማህበራዊ አስተሳሰብ ላይ ተጽዕኖ ለመፍጠር እንደምትችል ያምናሉ። ቲክቶክን መግዛት ማለት የህዝብን አስተያየት የመምራት ስልጣን መግዛት ማለት ነው። አሁን ወደ ዋናው ሚስጥር እንምጣ። ቻይና ቲክቶክን ለአሜሪካ የማትሸጥበት ዋነኛው ምክንያት ይህ ማህበራዊ ሚዲያ የሚጠቀመው የአልጎሪዝም ቴክኖሎጂ ነው። ቲክቶክን ልዩ የሚያደርገው ፎር ዩ ፔጅ ወይንም ቲክቶክን ሲከፍቱ መጀመሪያ የሚያዩትን ገጽ የሚያስተዳድርበት የአልጎሪዝም ኮድ ነው። ይህ ገጽ በዋናነት የተጠቃሚው የግል ፍላጎት ላይ ተመስርቶ የተመረጡ ቪዲዮዎች የሚቀርቡበት ነው። በዋናነት የተጠቃሚው የግል ፍላጎት ላይ የተመሰረተ ይሁን እንጂ ታቅደው የሚሰራጩ ሀሳቦችን የያዙ ቪዲዮዎችም ይስተናገዱበታል። ስለዚህም ዋነኛ የትኩረት ነጥብ በመላው ዓለም ሁለት ቢሊዮን ተጠቃሚዎች ፎር ዩ ፔጅ ላይ ምን በስፋት እንደሚታይ የሚወሰነው ማን ነው የሚለው ይሆናል። ቻይና የቲክቶክ ባለቤት በሆነው ባይት ዳንስ በኩል ይህንን የአልጎሪዝሙን የመጨረሻ የቁጥጥር ስልጣን እንደያዘች በመረዳት አሜሪካ ስጋቷን ስትገልጽ ቆይታለች። ለአብነት አንድ የይዘት ንጽጽር እናንሳ። የቲክቶክ አልጎሪዝም ለቻይናና ለአሜሪካ የሚያሳየው ይዘት የተለያየ ነው። ለቻይና ተጠቃሚዎች በስፋት የሚቀርበው ይዘት በትምህርት በሳይንስና በአገር ኩራት ላይ እንዲያተኩር ሆን ተብሎ ይመራል። ነገር ግን በዓለም አቀፉ ቲክቶክ አልጎሪዝሙ ትሬንዲንግ በመባል የሚታወቁ ፈጣን መዝናኛዎችና አወዛጋቢ ርዕሶች ላይ ያተኩራል። ከዚህም በላይ በቻይና የውስጥ የፖለቲካ ትችት ያለው ይዘት በጠንካራ ሁኔታ ይታገዳል። ይህም አሜሪካ የምትፈራው ሌላኛው የቁጥጥር ሞዴል ነው። ስለዚህም ቻይና ስምምነቱን ያፈረሰችው ቲክቶክን መሸጥ ስላልፈለገች፣ ሳይሆን አልጎሪዝሙን መሸጥ ስላልፈለገች ነው። ቻይና የአልጎሪዝሙን ኮድ በቻይና ኤክስፖርት ሕግ የተከለከለ የላቀ ቴክኖሎጂ እንደሆነ ታውጇል። ይህም ማለት ቴክኖሎጂውን መስጠት የቻይናን የቴክኖሎጂ የበላይነት አሳልፎ እንደመስጠት ይቆጠራል። የቻይና እምቢተኝነት የሚመነጨው ከብሔራዊ ኩራትም ጭምር ነው። ቻይናዊ የቴክኖሎጂ ኩባንያ በአሜሪካ ጫና መፈራረሱ በአገሪቱ እንደ ውርደትና ለአሜሪካ እጅ መስጠት አድርጋ ስለምትወስደው ቲክቶክን በምንም ሁኔታ መሸጥ አልፈለገችም። ቲክቶክን ከሸጠች አሜሪካ ሌሎች ስኬታማ የቻይና ኩባንያዎችን በተመሳሳይ መንገድ እንድትበታትን መጥፎ ቅድመ ሁኔታ መፍጠር አለመፈለጓም ሌላኛው ምክንያት ነው። በመጨረሻም የቲክቶክ ሽያጭ አለመፈረም የሁለቱ የዓለም ግዙፍ ኃይሎች የንግድ ጦርነት ብቻ ሳይሆን፣ የዲጂታል ስልጣንና የአስተሳሰብ ቁጥጥር ፍልሚያ መሆኑን ያሳያል። ቻይና አልጎሪዝሟን አለቀም ስላለች ስምምነቱ ሳይፈረም ቀርቷል። አሁን ያለው ሁኔታ የቲክቶክን እጣ ፈንታ ወደ ሕጋዊ ፍልሚያ ወይንም ወደ ቀጣይ ድርድር መልሶታል። ይህ ማለት ቲክቶክ ከቁጥጥር ውጪ የሆነ መረጃ እንደያዘ በመቀጠሉ የዚህ ማህበራዊ ሚዲያ ጠቃሚዎች በስፋት የሚገኙባቸው ሀገራት ሁሉ ነገሩን በቅጡ የማየቱን አስፈላጊነት ጨምሮታል እንደማለት ነው። አበቃን።